ጤና ይስጥልኝ አድማስ ተመልካቾች፣ እንደምናረፈዳችሁ የእለቱን አበይትና ሰበር ዜናዎች ይዤ እቀርባለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። ጄኔራል አበባው ታደሰ ከሀገር ሊኮበልሉ ነው በሚል በብልጽግና ቤት ከባድ ስጋት ተፈጥሯል። የብልጽግና መረጃ ደህንነት ቢሮ ለጠቅላይ ሚኒስትሩ በላከው ማስረጃ አበባው ታደሰ የእርስዎን መንግስት ከድተው ሀገር እንዲኮበልሉ ውጪ በሚኖሩ በቀድሞ የትግል አጋሮቻቸውና ሰቦቻቸው እየተወተወቱ መሆኑን አረጋግጫለሁ ብለዋል። የመረጃ ደህንነቱ የድምፅና የጽሁፍ መልእክቶችን አግኝቻለሁ ሲልም ለጠቅላይ ሚኒስተሩ በማስረጃ ቀርበዋል። ጠቅላይ ሚኒስተሩ በቀጣይ አበባው ታደሰን የቁም እስረኛ ሊያደርጉት ይችላሉ ተብሎም ተሰግተዋል። መረጃውን በዝርዝር እናስደምጣችኋለን። በሌላ ሰበር ዜና በምዕራብ ጎንደር ዞን ከመተማ ከተማ ወደ ሽምላ ጋር በጋራ ሲጓዙ በነበሩ የአድማ ብተና ኃይሎች ላይ በተፈጸመ ደፈጣ ጥቃት በርካቶች መደምሰሳቸው ተሰምቷል። መተማ ዮሐንስ ወረዳ ከመተማ ከተማ በቅርብ ርቀት ልዩ ስሙ ጣሊያን ድልድይ ተብሎ በሚጠራው አካባቢ ላይ በተፈጸመ ደፈጣ ጥቃት በርካታ ቁጥር ያላቸው የአገዛዙ ኃይሎች ሲደመሰሱ፣ በርካቶች ደግሞ ቆስለዋል። ገንዳ ውሃ ከተማ ለሕክምና መወሰዳቸውም ታውቋል። በተመሳሳይ በዚሁ በመተማ ሲንቀሳቀሱ የነበሩ በሰሜን ምዕራብ እዙ ውስጥ በሌተናል ጀነራል ወርቁ ጉደታ በሚመራው ሰላሳው 53ኛ ኮርሰር በኮሎኔል አፍሪካ ጀሊል እንዲሁም በምክትሉ ኪሮስ አፍቶም የሚመራው የ78ኛ ክፍለ ጦር አባላት ግፍን ተቃውመው ከነ ሙሉ ትጥቃቸው በገፍ እየከዱ ወደ ፋኖ መቀላቀላቸውንም ቀጥለዋል። በዝርዝር መረጃውን ይዘነዋል እናስደምጣችኋለን። በወሎ በጎጃም እና ሸዋም የአገዛዙ ጦር በፋኖ ጥይት እየተቆላ ነው። አገዛዙ የጦር መሪዎቹን ጨምሮ በርካታ ወታደሮቹን የሞት ሲሳይ እያደረገበት ከባድ ውጊያ እንዲገም አድርጓል። መድፍ ዙ 23ና ሌሎች ከባድ መሳሪያዎች በውጊያው ላይ ውለዋል። በዝርዝር መረጃውን እናስደምጣችኋለን። በጓዝዮን አማሮች በአሰቃቂ ሁኔታ ስለመገደላቸው፣ የዶክተሮች የዛሬ የመጨረሻ ሰልፍ ስለመደረጉ፣ እንዲሁም የዶክተሮች ማህበር ፕሬዝዳንት ስለመታፈኑ፣ የህወሀት አመራሮች በውሾቻቸው ስም ሳይቀር ቤት ስለመግዛታቸው፣ እንዲሁም በኦሮሚያ ክልል የኦሮሚያ ልዩ ኃይል ስለሚፈጽመው ወንጀል በዝግጅታችን ያጠናከራል የሚያቀር ናቸው ዘገባዎች ናቸው። እናስደምጣችኋለን። እኚህንና ሌሎች በርካታ ጉዳዮችን ይዘናል። ሰላም ጤና ይስጥልኝ፣ አድማሽ ተመልካቾች እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማሽ ተመልካቾች ቪዲዮ ላይ ከቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹም እንዲሁም ማሳብ አስተያየታችሁ እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ ፍጻሜው አብራችሁን ቆዩ። በቅድሚያ ሐኪሞች የመጨረሻ ያሉትን ሰልፍ ዛሬ አካሂደዋል። በተለያዩ አካባቢዎችና ሆስፒታሎች የዶክተሮች የተቃውሞ ሰልፍ ዛሬ ለመጨረሻ ጊዜ ተደርጓል። ከዚህ በኋላ ወደ እርምጃ ነው የሚገባው ማለት ነው። ይህ ከታች በምስሉ የምትመለከቱት ጥቁር አንበሳም ሆስፒታል ነው። በዛሬው ዕለት የጥቁር አንበሳ ሆስፒታል ሐኪሞች የመጨረሻ ጥያቄያቸውን በቅጥር ግቢም አቅርበዋል። አዎ በቃም ጥያቄያችን የዳቦ እንጂም የቅንጦት አይደለም ተማርነው ለባርነት አይደለም ለባርነት አይደለም እያሉም ድምጻቸውን አሰምተዋል። ስለዚህ ዛሬ በሙሉ አቅም ሕክምና የሚሰጥበት የመጨረሻ ቀን ነው እንደማለት ነው። ከዛሬ ውጪ ባሉ ቀናቶች የኢመርጀንሲ አገልግሎት እንጂ ኖርማል የሕክምና አገልግሎት እንደማይሰጥና ዶክተሮች አድማ እንደሚያደርጉም ይጠበቃል። በሌላ በኩል ከሰሞኑ የጤና ባለሙያዎች ተቃውሞን ተከትሎ የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት ዶክተር ዮናታን ዳኛቸው በጸጥ ኃይሎች ተይዘው ወደ እስር ቤት መወሰዱ መታፈኑ ተነግረዋል። አገዛዙ ጥያቄዎችን በሰላማዊ መንገድ ለማሰማት ሰልፍ የወጡ የህክምና ባለሙያዎችን በማፈንና በመደብደብ ላይም ይገኛል። በትላንትና ሁለት በርካታም የጤና ባለሙያዎች በተፈጸመባቸው ድብድባም ከባድ ጉዳት እንደደረሰባቸውም ሚዲያችን መዘገቡ አይዘነጋም። በህክምና ባለሙያዎቹ ላይ ጥቃቱን የፈጸሙት የአገዛዙ ወታደሮች ሲሆኑም ጥቃቱ ከተፈጸመባቸው መካከል በርካቶች ከባድ ጉዳት ደርሶባቸው ወደ ሆስፒታል መወሰዳቸውም ታውቋል። በዛሬው ዕለትም በበርካታ ሆስፒታሎች በፓትሮል የተጫኑ ወታደሮች ስምሪት ተሰጥቷቸዋል። ምን ያደርጓቸው ይሆን? እስካሁን አልታወቀም። በመቀጠልም አነጋጋሪ ወደሆነው መረጃ አልፋለሁ። በውሾቻቸው ስም ሳይቀር ቤት ገዝተዋል ተባለ። የህወሓት አመራሮች በወያኔዎች መንደር ውስጥ የእርስ በእርስ መወነጃጀሎም መፈራረጁና መጠላለፉ ተጧጡፎም ቀጥሏል። አሁን የማሳያችሁ ቪዲዮ አንድ ማሳያ ነው ቪዲዮው ላይ እየተናገረ ያለው ሰው የደብረ ጽዮን አንጃ ደጋፊ ሲሆን በተጻራሪ እየተሰለፉት እነ አቶ አባይ ወልዱንና ሀለቃ ፀሐይ በርሄን ነው እያቀሳሰረ የሚገኘው እንዲህ በማለት ይናገራል ደቁ መከተ ክጅመር አባይ ወልዱ ጦርነት ሲጀመር አካባቢ ልጆቹን ወደ እስራኤል ልኮ ነበር። ጦርነቱ ሲያበቃም አንዱ ልጆም ከእስራኤል አስመጥቶም ከዚያም ቀድሞ ሰርቆ የሰራውን ቤቱን አወረሰው። እሱ ሳያንስ ከመሶቦም አስር ሺህ ኩንታል ሲሚንቶም እንዲሰጠውም አስፈቅዶለት ተሰጥቶታል። አባይ ወልዱ በርካታ ቤቶች ነው ያሉት። የትግራይ ወጣቶች ልብ ብለህ እንድሰማኝ ይፈልጋሉ። እነዚህ ሰዎች በውሾቻቸው ስም ሳይቀር ቤት ገዝተዋል። የትግራይ ወጣት እነዚህን ቤቶች ካልወረሰ ከትግራይ ማህፀን እንዳልተወለደም ይቁጠረው። ደርግም እኮ ትርፍ ቤት ለመንግስት ይል ነበር አይደለም ወይ? ይላል ሰው። እንግዲህ እንደሰማችሁት ነው። የትግራይ ወጣት ለነዚህ ነው እንግዲህ ራሱን የሚገብረው። ወደ ሌላኛው ዘገባ ያልፋሉ። አሳዛኝ መረጃ። በጓጽዮን ወረዳም፣ 14 የአማራ ተወላጆች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን ጓጽዮን ወረዳ ግርሚ ቀበሌ ልዩ ስሙም አጋምሳ በተባለ አካባቢ ላይ በተከፈተ ጥቃት እስካሁን ባለው 14 የአማራ ተወላጆች መገደላቸውን የአይን እማኞች ተናግረዋል። ጥቃቱ የተከፈተው ትናንት ምሽት ላይ ሲሆን በዚህም ከተገደሉት በተጨማሪም በርካቶች ቆስለዋል። በርካቶችም ህይወታቸውን ለማትረፍ ከአካባቢው ለቀው ሽሽት ላይ መሆናቸውም ታውቋል። ጥቃቱን የከፈተው የክልሉ ጸጥታ ኃይሎች በጫካ ከሚገኙ ታጣቂዎች ጋር በመቀናጀት ነው የተባለ ሲሆን የአማራ ተወላጆች ሀብት ንብረት ተገርጦ እየተዘረፈም እየወደመ መሆኑን እማኞች ለሚዲያችን አረጋግጠዋል። እስካሁን ህፃናት፣ አቅመ ደካሞችን ጨምሮ 14 ሰዎች ተገድለውብናል፣ መኖሪያ ቤታችን በእሳት እየጋየ ነው፣ ህይወታችንን ለማትረፍ ወደ ጫካ ብንሸሽም በጫካ ያሉት የኦነግ ሸኔ ታጣቂዎች ይገድሉናል፣ እዚህም መቀመጥ አልቻልንም ያሉት ነዋሪዎቹም በአካችሁ የቀረነውን ታደጉን ሲሉ ለሚመለከተው አካል ተማጽኖም አቅርበዋል። ከወራት በፊት የ ፋኖ ኃይሎች እዚህ አካባቢ ላይ ገብተው ትልቅ ኦፕሬሽን ሰርተው ለጊዜው መረጋጋት ተፈጥሮ እንደነበርም የሚታወስ ነው። አሁን ግን ችግሮች ዳግም እየተስተዋሉ ነው። ስለዚህ የፋኖ ኃይሎች እዚህ አካባቢ ላይ ትኩረታቸውን ሊያደርጉም ይገባል ተብሏል። ወደ ሌላኛው ሰበር ዜና አልፋለሁ። ጀኔራል አበባው ታደሰ በዘመድ አዝማዶቹም ከሀገር እንዲኮበልል ጫናም እየተደረገባቸው ነው ሲል ኢንሳ ለጠቅላይ ሚኒስትሩ ሪፖርት አቀረበ። ጀነራል አበባው ታደሰ ከሀገር ሊኮበልሉ ነው በሚል በብልጽግና ቤት ከባድ ስጋትም ተፈጥሯል። የብልጽግና መረጃ ደህንነት ቢሮው ለጠቅላይ ሚኒስትሩ በላከው ማስረጃ አበባው ታደሰ የእርስዎን መንግስት ከርቶም ከሀገር እንዲኮበልል ውጪ በሚኖሩ በቀድሞም የትግል አጋሮቹና በቤተሰቦቹ እየተወተወተ መሆኑን አረጋግጫለሁ ብለዋል። ኢንሳ ለጠቅላይ ሚኒስትሩ ባቀረበው የጽሁፍና የድምፅ መልእክት ልውውጦች እነዚህ የአበባው የቅርብ ሰዎች የትግል አጋሮቹና ዘመዶቹም ይህ መንግስት እንደተዳከመ እንዲሁም በተቃራኒ ሆነው የገጠሟቸው የፋኖ ኃይሎች እየተጠናከሩ መሆኑን በመግለጽ አማራ መሆኑን በማስታወስ እንዲሁም እነ አበባው የማያሸንፉት ጦርነት መግጠማቸውን በመንገር ሳይረፍድ ከሀገር እንዲወጣም ሲመክሩት ይደመጣል። ምንም እንኳን ጀነራል አበባው እስካሁን ለመካሪዎቹ የሰጠው አውንታዊ ምላሽ ባይኖርም ይህ መረጃ ግን ለጠቅላይ ሚኒስትሩም በኢንሳም ቀርበዋል። በቀጣይ ጠቅላዩ ምን ይወስናሉ? የሚለውም ይጠብቃል። ጠቅላይ ሚኒስተሩ አበባው ታደሰ ላይ እምነት ጥለው ይተውታል፣ አልያስ የቆም እስረኛ ያደርጉታል የሚለውም ተጠባቂ ነው ሲሉ የውስጥ ምንጮች ተናግረዋል። ይህ በእንዲህ እንዳለ ሰራዊቱ ተንዶም እያለቀ ነው። ዛሬ ሰባት የአገዛዙ ጦር ፋኖን ተቀላቅሏል። በዛሬው እለት ብቻ ከብልጽግና መዋቅር ከርተው ወደ አማራ ፋኖ የተቀላቀሉ ሰባት የአገዛዙ አገልጋይ የነበሩ አንድ አድባብተና እና ስድስት ሚሊሻዎች በምስሉ ላይ የምትመለከቷቸው ናቸው። ፋኖን እየተቀላቀሉት ብልጽግና በቆሞም እየፈረሰ ነው። አሁን በቀጥታ ወደ ጦር ግንባር መረጃዎች ያልፋሉ። የአማራ ፋኖ ብሔራዊ ኃይል አፋ ባህ አካል የሆነው የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና የአምባገነኑን ገነኑን ብልጽግናን አገዛዝ አዳሮን ኔትወርክ በማጥፋት በርካታ ኃይል ይዞም ከአስር በላይ በሚሆኑ አቅጣጫዎች በበለሳ፣ በወገራም፣ በጎንደር ከተማ በደጎማም በማክሰኝትና ጠዳ ከተማዎች ዙሪያም አሰልፎም ኦፕሬሽን ለመውሰድ ቢያስብም ቀድሞ ለፋኖ መረጃ በመድረሱም ተዘጋጅቶ በመጠበቅ በእነሱ የሰርግ ድግስ ጎንደር የበጋሻው ክፍለ ጦር ተሞሽሮ ሙሏል። የአማራ ፋኖ አንድነት በጎንደር ቴዎድሮስ ብርጌድ፣ ጎንደር ብርጌድና እናም አጥናፉ ብርጌድ የዛሬ ሙሽሮቻችን ሲሆኑም ከአገዛዝ ወንበር አስጠባቂ ኃይል ጋር ውግር አውረዳም በብርና ደርጋጅ በተባሉ ቦታዎች ላይ ምዕራብ በለሳ ኮዛ አባ ቀበሌም ጎንደር ዙሪያ ወረዳ ደንቅዛም እንዲሁም ደጓላ ቀበሌዎች በድምሩም አምስት ቦታዎች ላይ ከፍተኛ ተጋድሎና የሞት ሽረት ትግል ሲያካሂዱ ሙለዋል። በውጊያው የብልጽግና ኃይል ከፍተኛ ሞትና ቁስለኛ ማስተናግዶ ሰብአዊ ቁሳዊ ኪሳራዎችን ተሸክሞ በአምፑላንስና በፒክአፕ መኪኖች እያመላለሰ ሆስፒታሎችን አጨናንቆ ሙለዋል። አገዛዙ በአንድ በኩል የሕክምና ባለሙያዎችን ያሳድዳል፣ ያስራል ሲቸግረው ደግሞ እግራቸው ስር ወድቆም አክ ሙኝ እያለ ይለምናል። ዛሬ በሆስፒታል የተከሰተው ሁኔታም ይህ ነው። በዛሬው ውጊያ በጎንደር የበጋሻው በኩል ምንም አይነት ሰብአዊም ሆነ ቁሳዊ ጉዳት ሳይደርስ በእነሱ ድግስ ተሞሽረን በጀግንነት ደምቀን የዋልን ሲሆን የአገዛዝ ወታደራዊ መሪ ተብዬዎች ኔትወርክ አጥፍተው በሌሊት ተጉዘው መረጃ ከኛ ውጭ ማለፋኖ ሊያደርስ ይችላል በሚል እርስ በርስ ተጣልተው ሳይግባቡ እንዲዋሉም የውስጥ መረጃዎች አድርሰውኛል ሲል የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለም በሌሎችም ግንባሮች ውጊያ ተደርጓል። ከመተማ ከተማ ወደ ሽመል ጋራ ሲጓዙ የነበሩ የአገዛዙ ወታደሮች ላይ ከባድ የደፈጣ ጥቃትም ተፈጽሟል። በወሎም እንዲሁ የፋኑ ኃይሎች ከአገዛዙ ጦር ጋር የውጊያ ውሎ አድርገዋል። ሸዋ፣ ጎንደርና ጎጃምም ውጊያ ላይ ነው። ከዚህ ጋር በተያያዘ በጦር ሜዳ የሚገኘው ባልደረባም ዘገባ አጠናክሯል። አድምጠነው እንመለስ። በምዕራብ ጎንደር ዞን ከመተማ ከተማ ወደ ሽመል ጋራ ሲጓዙ በነበሩ የአድማ ብተና ኃይሎች ላይ በተፈጸመ ደፈጣ ጥቃት በርካቶች መገደላቸው ተሰምቷል። በማዕከላዊ ጎንደር ዞን የመተማ ዮሐንስ ወረዳ መቀመጫ ከሆነችው መተማ ከተማ መነሻቸውን አድርገው ወደ ሽመለ ጋራ ቀጠና ሲጓዙ በነበሩ የአድማ ብተና ኃይሎች ላይ ልዩ ስሙ ጣሊያን ድልድይ ተብሎ በሚጠራው አካባቢ ላይ በተፈጸመባቸው የሽምቅ ጥቃት በርካቶች ሲገደሉ በርካቶች ደግሞ መቁሰላቸውን ለመረ ሚዲያም የደረሰው መረጃ ያመላክታል። ጥቃቱ የተፈጸመው ትናንት ግንቦት ሁለት 2017 ዓ ም አመሻሹን ሲሆን ህይወታቸው ካለፈ በተጨማሪ በርካታ ቁጥር ያላቸው የአድማ ብተን አባላት ቆስለው የዞኑ መቀመጫ ወደ ሆነችው ገንዳ ውሃ ከተማ ለህክምና መወሰዳቸውን ምንጮቻችን አክለው ገልጸዋል። ጥቃቱን የፈጸሙት የፋኖ አባላት ብሬንን ጨምሮ የነፍስ ወከፍ መሳሪያዎችን እንዲሁም ቦምብ እና በርካታ ተተኳሾችን ማርካው መውሰዳቸው ታውቋል። በዚህ ቀጠና ከፋኖ ጋር በሚደረጉ ውጊያ ከሚገደሉ የአድማብተን አባሎች በተጨማሪ በርካቶች ከነምሎ ተጥቃቸው ከርተው በመውጣት የዞኑን ጸጥታ ቢሮ ባዶን አስቀርተውታል ተብሏል። በምክትል ኢታማዦር ሽሙ ጀነራል አበባው ታደሰ መሪነት የክልሉን ጸጥታ ለክልሉ ጸጥታ ኃይል ማስረከብ በሚል መሪ ቃል ታዳጊዎችን ጨምሮ በስራ ገበታቸው ላይ የነበሩ ወጣቶችን በማፈን ወደ ወታደራዊ ስልጠና አስገብተው የሳምንታት ዕድሜ ያለው ወታደራዊ ስልጠና በመስጠት በየሁሉም ዞኖች መድበው እንደነበር መረብ ሚዲያም በወቅቱ መዘገቡ አይዘነጋም። በዚህም ምዕራብ ጎንደር ዞን አዳዲስ የተመደቡለትን ጨምሮ አጠቃላይ 700 የሚደርሱ የአድማ ብተናና የሚሊሻ እንዲሁም የፖሊስ አባላት የነበሩ ሲሆን ከነዚህ መካከል ከግማሽ በላይ የሚሆኑት ከነሙሉ ትጥቃቸው ከስምሪ ቀጠናቸው በመጥፋት ፋኖን ተቀላቅለዋል። የቀሩትን በተደጋጋሚ በሚፈጸምባቸው ደፈጣ ጥቃትና በሚካሄዱ አውደ ውጊያዎች እየተገደሉ የዞኑ ጸጥታ ቢሮን ባዶ ቀፎውን አስቀርቶታል ሲሉ የመረብ ሚዲያ ምንጮች ገልጸዋል። ለዞኑ ተመድበው ከነበሩ የአድማ ብተን አባላት በተጨማሪ በቀጠና የሚገኙት በሰሜን ምዕራብ እዙ ውስጥ በሌተናል ጀነራል ወርቁ ጉደታ በሚመራው 53ኛ ኮርሰር፣ በኮሎኔል አፍሪካ ጀሊል እና በምክትል አዛዡ ኮሎኔል ኪሮሳፍቶም የሚመራው የ78ኛ ክፍለ ጦር አባላት ከነሙሉ ትጥቃቸው ከሰምሬ ቀጠናቸው በገፍ እየወጡ ፋኖን መቀላቀላቸውን ቀጥለዋል። የተከበራቸው የመረብ ቤተሰቦች ቆይታችሁ ከመረብ ጋር ይሁን። መረጃዎቻችን እንደቀጠሉ ናቸው። በቃሊም ግንባር አጥቢያ ሌሊቱን በተደረገው ውጊያ ከአንድ መቶ በላይ የሚቆጠሩ የአገዛዝ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በዚያው ቀጠና ከወራት በፊት በተደረገላ አስጨራሽ ትንቅንቅ በሰሜን ምዕራብ ዕዝ ስር የ48ኛ ክፍለ ጦር አዛዡ ኮሎኔል ጣመን ጨምሮ በመቶዎች የሚቆጠሩ የሰሜን ምዕራብ ዕዝ ወታደሮች ሲገደሉ አንድ ሻለቃ ሙሉ ጦር ከነዲሽ ቃው መማረኩ ይታወሳል። በሰሜን ወሎ ዞን ከወልዲያ ከተማ በቅርብ ርቀት በምትገኘው ታዳጊዋ ቃሌም ከተማ ትላንት ግንቦት 2 2017 ዓ ም ለዛሬ አጥቢያ ሌሊቱን በሶስት ግንባር በተደረገ ከባድ አውደ ውጊያም ከ100 በላይ የሰሜን ምስራቅ ወታደሮች ሞትና ቁስለኛ መደረጋቸውን የአምራፋኖ ብሔራዊ ኃይል በወሎ ለመረብ ሚዲያ በላከው መረጃ አስታውቋል። የአመራፋኖ ብሔራዊ ኃይል በወሎ ምስራቅ አምራ ኮር አንድ አሳምናው ክፍለ ጦር በቃሌም ቀጠና አባይ ተራራ ደብር ተራራና ቃሌም ሚካኤል በተባሉ ሶስት ግንባሮች ትላንት ከምሽቱ አራት ሰዓት ገደማ ጀምሮ እስከ እኩለ ሌሊት ድረስ ተጋድሎ አድርጓል። በተመሳሳይ በፔምፔና በዙያ ሶስት እንዲሁም በመርፍና ሞርተር የታገዘው ውጊያ ከፍቶ የነበረው በሌተናል ጀነራል አሰፋ ቸኩላ የሚመራው የሰሜን ምስራቅ እዝ ሰራዊት ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ባለመቻሉ ከባድ ኪሳራ ደርሶበታል ሲሉ ነው የአማራ ፋኖ ብሔራዊ ኃይል በወሎ ለመረብ ሚዲያም በላከው መረጃ ያሳወቀው። በተጨማሪ የሚፋኖ አባላቱ አገዛዙ ከወደ ወልዲያ ወደ ቃሊም ተጨማሪ ወታደር እንዳያስገባ ልዩ ሰሙ ጃርሳ መድኃኒዓለም ተብሎ በሚጠራው ቦታ ላይ መንገድ የዘጉ ሲሆን፣ በዚህም የአገዛዙ ኃይል ተጨማሪ እንዳያስገባ ቀድሞ የገባውም እንዳያስወጣው ነው ከባድ ና ቁሳዊ ውድመት ደርሶበታል ነው የተባለው። ጃርሳ ጥቁር አስፓልት ላይ በተፈጸመ ደፈጣ ጥቃት፣ እንዲሁም ቃሊም ላይ በሦስት ግንባሮች በተደረገው አውደ ውጊያ ከአንድ መቶ በላይ ወታደሮቹ ሙትና ቁስለኛ የሆኑበት ገዢው የብልጽግና ቡድን በድሮንና በሌሎች ከባባድ መሳሪያዎች ተጠቅመው የተረፉትን ወታደሮችን ከቀጠናው ለማስወጣት ሙከራ ማድረጉ ተነግሯል። አጥቢያ ለሊቱን ከአንድ መቶ በላይ ወታደሮቹ ሙትና ቁስለኛ የሆኑበት የአገዛዙ ኃይል በአውደ ውጊያ የደረሰበትን ሽንፈት ለመበቀል እንደተ የተለመደው ንጹሐንን ኢላማ ያደረገ የከባድ መሳሪያ ጥቃት ከማለዳው ጀምሮ እየፈጸመ ሲሆን በዚህም እስካሁን ባለው በርካታ ቁጥር ያላቸው አርሶ አደሮች ተጎድተዋል መኖሪያ ቤቶችም መውደማቸውን መረብ ሚዲያም ያነጋግራቸው የቃሊምና የአካባቢ ነዋሪዎች ተናግረዋል የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በዙ 23 በብረት ለበስ ታንክ በመድፍ በሞርተርና በቢኤም እንዲሁም በዲሽቃና በአንድ ክፍለ ጦር ሙሉ ወታደር ታጅበው በዚያው ቃሌም ቀጠና ተገኝተው ጽንፈኛው ኃይል ጸርቷል ቀጠናውን ተረክበናል የሚል መልእክት በአስተላለፉ በቀናት ልዩነት ነው የፋኖ ኃይሎች ዛሬ አዳራቸውን በአገዛዙ ወታደሮች ላይ የጥቃት ዶፍ አዝንቦ ያደሩት። ወደ ሌላኛው መረጃችን አለፈን። ገዢው የብልጽግና ቡድን የፋኖን እንደ መቋቋም ሲያቅተው በንጹሐኖች ላይ ከሚፈጽመው የጅምላ ግድያ ባሻገር የፋኖ ቤተሰብ ንብረት ነው ያለውን ሀብት ንብረት እያወደመ ይገኛል። በተለይ የተራራ አጋርሽ ፋኖ ነው፣ አባትሽ ወይም ወንድምሽ ፋኖ ነው፣ ልጃችሁ ፋኖ ነው በሚል ከመኖሪያ ቤት ጀምሮ በርካታ ሀብት ንብረቶችን በማሽን በመታገዝ እያወደመ መሆኑ ነው የታወቀው። አገዛዙ ሰሞኑን በጎጃም የፈጸመውን አስነዋሪ ድርጊት እናስደምጣችሁ። ፋኖ ገደፋው ይባላል የአማራ ፋኖ ብሔራዊ ኃይል በጎጃም የሶስተኛ ክፍለ ጦር የቀኝ አዝማች ስሜነ ደስታ እንጅባራ ብርጌድ አባል ነው በህወሀት ወረራ ወቅት የእንጅባራንና የአካባቢውን ወጣት በማስተባበር በሰዓቱ ለነበረው ጥምር ጦር ስንቅና የሀሳብ ድጋፍ በማድረግ ከፍተኛ አስተዋጽኦ አበርክቷል በዚህም ስራው ከእንጅባራና ከአካባቢው ማህበረሰብ እንዲሁም በሰአቱ ከነበረው አገዛዝ አንቱታን አትርፎ በእንጅባራ ከተማ ንክ ሰፈር በሚባለው አካባቢ 150 ካሬሊዝ መሬት ተበርክቶለት ነበረ ወጣቱ በዚህ ቦታ 80 ዚንጎ ቆርቆ በመስራት የግል ኑሮን እየኖረ ነበረ። ነገር ግን አገዛዙ በአማራ ህዝብ ላይ እያደረሰ ያለውን ግፍና መከራን በመቃወም ፋኖን በመቀላቀል መታገል ከጀምረም አያሌ ወራትን አስቆጥሯል። የአካባቢው ካድሬዎች አርበኛ ገደፋው የፅንፈኛ አባል ነው፣ መኖሪያ ቤቱም መውደም አለበት በሚል ቤተሰቡን ሜዳ ላይ ጥለው ሰማንያ ዚንጎ ቆርቆሮ ቤቱን በግሬደር አፍርሰው እንጨትና ቆርቆሮውን በመኪና ጭነው ወስደውታል ተብሏል። የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎቹን አስጠነቀቀም። በህዝባዊ አመፅ ቁጣም፣ ግጭት፣ የወንጀል መበራከት ምክንያት በኢትዮጵያም የጸጥታ ሁኔታ በፍጥነት ሊለዋወጥ ይችላል ያለው የካናዳ መንግስት ወደ ኢትዮጵያ ለሚጓዙ ዜጎቹም በማናቸውም ሁኔታ መንቀሳቀስ የለባቸውም ያላቸው ክልሎችን ይፋም አድርጓል። ተጓዦች ግጭት ወዳሉባቸው ወደ አማራ ክልል፣ ትግራይና ቤኒሻንጉል ጎሙዝ ክልሎች በፍጹም ድርሽ እንዳይሉም መካ ተመክሯል። ህዝባዊ አመፅ፣ ኃይለኛ ወንጀል፣ የሰዎች እገታ፣ የትጥቅ ትግሎች እንዲሁም የአየር ድብደባዎች ወደተበራከቱባቸው የሲዳማ ጋምቤላ፣ በኦሮሚያ ምዕራብ ሸዋም፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቀለም ወለጋ እንዲሁም ሆሮ ጉድሩ ዞኖች ዜጎች በጭራሽ እንዳይጓዙም አስጠንቅቀዋል። በአዲስ አበባ ከተማን በበኩሉም የወንጀል መጠን እየተስፋፋ መምጣቱን የጠቁመው የካናዳ መንግስት እየተስፋፋ የሚገኙ የሰላማዊ ሰልፍ እንቅስቃሴ በቀ በቀላሉም ወደ ግጭት ሊለወጥ ይችላል ብለዋል። በአገሪቱ ያለው የተዳፈነ ብሶት የትጥቅ እንቅስቃሴ በፍጥነት ወደ ትላልቅ ከተሞች ሊስፋፋ ይችላል በማለት ዜጎች በአዲስ አበባ ከተማም ሲንቀሳቀሱ ከፍተኛ ጥንቃቄም እንዲያደርጉም አስጠንቅቀዋል። ይህ በእንዲህ እንዳለ ግን ኢትዮጵያን አስተዳድራል የሚለው ብልጽግና ሰሞኑን የኮሚኒኬሽን ሚኒስተሩ ለገሰት ሁሉም ዜጎች የራሳቸውን ሰላም አስከብሩም ብለዋል። መንግስት የዜጎችን ሰላም የማስከበር አቅም ያለውን በማለት እንቅጩንም መናገራቸው ይታወሳል። ባለፈው የአሜሪካ ኤምባሲም በአዲስ አበባ ለሚኖሩ የአሜሪካ ዜጎች ሰብሰብ ባለቦታም አትገኙም እንቅስቃሴያችሁ የተጠና ይሁን ማለቱም የሚታወስ ነው። በሌላ በኩል ህዝቡ የራሱን ሰላም ያስከበር ሲሉ የመንግስት ኮሚኒኬሽን ኃላፊው ለገሰ ቱሉ ተናገሩ። ብልጽግና ጭንቀት ውስጥ ሲገባ ለገሰ ቱሉም የብልጽግናን ደጋፊዎች ለማረጋጋት ብቅ ብለው አገሪቱ ሰላም ላይ ናት ጽንፈኛ ኢኮኖሚያው፣ ሙሉ በሙሉ ተደምስሷል፣ የኢትዮጵያ ኢኮኖሚ በዓለም ጠንካራ ሆኗል እያሉም የማይጨበጥ ደረቅ ፕሮፓጋንዳ ይናገራሉ። ከዚህ ቀደም የሰሞኑ የለገሰት ሁሉ ንግግር ግን ድንግርግር ያለ ንግግር ነው ተብሏል። ኢኒቢሲ ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለምልልስ መንግስት የውስጥ ሰላምን ማረጋገጥ አይችልም በማለት እንቅጩንም ተናግረዋል። ህዝቡ የራሱን ሰላም ያስጠብቅ ሲሉም እንቅጩን ለህዝቡ ተናግረዋል። ትላንት ደግሞ ለገሰት ሁሉም አማራ ክልልን ዘጠና ፐርሰንት የሚሆነውን በመንግስት ስር አውለነዋል። ሲሎም የሐሰት ፕሮፓጋንዳቸውንም ነስተዋል። የብልጽግና ጀነራሎች ግን ጽንፈኛው ወያኔ ሻቢያና ግብጽ ተጣምረው ሊወጉን ነው ሲሎም ጭንቁ ውስጥ መግባታቸውም እየተነገረ ነው። ጀነራሎቹ የሚያወሩት ሌላም፣ ለገሰት ሁሉ የሚያወሩት ሌላ ሆኖ ብልጽግናም ግራ እያጋባን ነው። ከሰሞኑ በነበረ ስብሰባ ጀነራል መሐመድ እነሱም እየመጡ ነው፣ እኛም እየተዘጋጀን ነው ብለው ተገኝተዋል። ይህንን የተናገሩት ለፋኖ ኃይሎች ሲሆን የፋኖ ኃይሎች ወደ አዲስ አበባ ድርሽ እንዳይሉም እናደርጋቸዋለን እያሉ በዛቱበት መድረክ ላይ ነው። ጀነራሉ እነሱም እየመጡ ነው እኛም እየተዘጋጀን ነው በሚል ንግግራቸው የፋኖ ኃይሎች የበላይነት እንደወሰዱባቸውም የሚጠቁም ነው ተብሎም እየተነገረ ነው። አድማጭ ተመልካቾች፣ ለዕለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እንዲሁም እንደሚሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ መስ ካገኛችሁ ቸር ያሰማል።